በስማ ሆሎ መንፈስ ቅዱስ አህዱ አምላክ አሜን። ክብር አባታችን መላከ ጻሪ አባ ፍቅረ ማርያም አስተዳዳሪ የተወደዳችው የሉል እግዚአብሔር ቤተሰቦች መመናን መመናት ሁላችሁ በሉል እግዚአብሔር ስም ደንሰንበታችሁ ያለ ደዌ ያለ ሕማም ጠብቆ በበዓል በሰሙነ ሕማማት በቤቱ እንድንገኝ የፈቀደልሉ ልዑል ባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ዛሬ ከሰሙነ ሕማማት ዕለተ ሰሉስ ማክሰኞ ቀን ነው። በዚህ ዕለት የተከናወኑ ዋና ዋና ተግባራት በወንጌል ተመዝግበዋል። ከዚያ በመነሳት ነው የምንማረው። የትምህርታችን ርዕስ የሚያደርጉትን አያውቁምና ይቅር በላቸው ይቅር በላቸው የሚል ይሆናል። ይሄ በጣም ብዙ ምስጢር ያለው ቃል ነው። ሁሉንም ነገር አንዳስስም። በሉቃስ ወንጌል ምዕራፍ 23 ላይ ነው የሚገኘው። በዕለቱ ግን የሚተረኩ ዋና ዋና ታሪኮች የምናገኘው በማቴዎስ ወንጌል ምዕራፍ 21 ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በወሳእና ቤተ መቅደስን አጸዳ፣ ክብሩን ገለጠ። ከዚያ በኋላ በዕለተ ሰኑይ ደግሞ ከአንዲት በለስ ፍሬ ፈልጎ ስላላገኘ ያችን በለስ ረገማት ማለት ነው። ፍሬ ታጣባት፣ ቅጠሏ አደረቀ ወዲያው። እና በዚህ በዕለተ ሠሉስ ጥያቄ ይጠየቃል። የሚጠየቀው ከሁለት ወገን ነው። አንደኛው ራሳቸው ሐዋርያት ናቸው ጥያቄ የሚጠይቁት። እና ይችን ተክል አይተው ወዲያው መድረቋ አስደንቋቸዋልና ይህ እንዴት ሊሆን ቻለ? እንዴት ደረቀች? ታምሮ ገርሟቸዋል ማለት ነው። ፍሬ ታቶባታል ፍሬ አይገኝብሽ ብሎ ሲረግማት የፍሬ ምንጩ ቅጠል ስለሆነ ቅጠሏ ምን ሆነ? ደረቀ እና ቅጠል አውጥተው ተክሎች ከዚያ በኋላ አበባ፣ ፍሬ ደረጃ አላቸው ማለት ነው እና ፍሬ አይገኝብሽ ሲላት ቅጠሏ ረገመች፣ ደረቀ፣ ረገፈ። ቅጠሉ የኃጢአት ምሳሌ ነው። በአንጻረ በለስ ረገማ ለኃጢአት በበለስ አንጻር ኃጢአትን ምን ያደረጋት ፍሬ እንዳታፈራ ረገማት። ኃጢአትን ማስወገዱን ለማሳየት ነው ለቤዛ ዓለም ነው የመጣው፣ ኃጢአታችንን ይቅር ሊል ነው የመጣው፣ ሊያነጻን ነው የመጣው። ስለዚህ ይህንን አስቀድሞ በለስን በመርገም ኃጢአት እንዳያፈራ ማድረጉን አሳየን ማለት ነው። ይህን ያደረገው እና ሐዋርያት ተደንቀው ይሄ እንዴት ሆነ ሲሉት ምን አለ መልስ ሰጣቸው። ተገቢ ጥያቄ ነው። ተገርመው ተደንቀው የጠየቁት ደግሞ የልቡና ቅንነት፣ ንጽህና ስላላቸው ለሚጠይቁትም ሐዋርያት ለብቻቸውም ቢሆን በደንብ አድርጎ እስኪገባቸው ያስተምራቸዋል። አቀራረባቸው ነው የሚወስነውና እና ስለዚህ ይሄ ስለ እምነታችሁ ማነስ ነው እንጂ እኮ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ በዚች በበለሷ እንደሆነው ብቻ ሳይሆን ከዚህም የበለጠ ተአምር እናንተም ማድረግ ትችላላችሁ። ራሳችሁ የሚሳናችሁ ነገር እኮ የለም። ከዚያ ብዙ እና ትልቅ ነገር ማድረግ ትችላላችሁ። ዋናው ምንድን ነው አለ። እምነት ያስፈልጋል። እምነት ያስፈልጋቸዋል። ያ እምነት የሰናፍጭ ቅንጣት የሰናፍጭ ቅንጣት። ሰናፍጭ በጣም ትንሽ ናት። መጠኗን ለመግለጽ አይደለም። ስለ መጠን ቢሆን በጣም ያነሰ እምነት ቢኖራችሁ ለማለት ቢሆን ኖሮ ከሰናፍጭም የሚያንስ ፍጥረት አለ፣ ያንን ምሳሌ ያረግ ነበር። እሱ አደለም። ዋናው ሰናፍጭ ነቅ የላትም። አሁን የሚከኩ እህሎችን ካያችሁ ሲከኩ ለሁለት ይከፈላሉ። ለምን እነሱ መጀመሪያም ነቅ አላቸው ወይም መንገድ አላቸው ማለት ነው የሚከፈሉት በዚያ ምክንያት ነው። ሰናፍጭ ግን ጭፍልቅ ትላለች ማለት ነው። ቀድሞ ምን የላትም ወይ፣ ትደቃለች ከደረቀች ወይ ደግሞ ትጨፈልቃለች። ንቅ የላትም። ስለዚህ ያልተከፈለ ጥርጥር የሌለበት እምነት ቢኖራችሁ ከዚህ በላይ ልታደርጉ ትችላላችሁ ነው የሚላቸው። ከዚያ አያይዞ ደግሞ እምነት ያለው ሰው ተአምር ብቻ አይደለም የሚያደርገው ታምር ያደርጋል። እምነት ያለው ሰው ግን ደግሞ በእምነቱ ከሚያደርገው ተአምር በላይ በእግዚአብሔር ፊት ያለው ተሰሚነት ነው የሚበልጠው። ምን ማለት ነው ይሄ? እግዚአብሔርን ሲለምን እምነት ያለው ሰው ይሰማል። አያችሁ? ይሄ ትልቅ ነገር ነው። በእግዚአብሔር ፊት እምነት ያለው ሰው ይለምናል ሞገስ አለው ማለት ነው። እግዚአብሔር ከሰው መጀመሪያ የሚያየው ያ ሰው በእርሱ ላይ ያለውን እምነት ነው። መመካት መተማመን ነው የሚያየው። አሁን እምነት ሰው አያይም፣ አደለም። እኛ ዘንድ እምነታችንን ሰው አይቶ መዝኖ ለክቶ ያምናል ላያምንም ሊል አይችልም። እግዚአብሔር ግን እምነትን ያያል። ይዘንም ስንቀርብ ይዘን ከምንቀርበው ነገር በላይ በሱ ላይ ያለንን ትምክህትና እምነት ያያል። እኛን ከእግዚአብሔር ጋር የሚያገናኝ ነገር፣ የሚያዋህድ ነገር፣ እኛን ከእግዚአብሔር ጋር የሚያነካካ ነገር፣ ከእግዚአብሔር የሆነውን ወደኛ የሚያመጣ ነገር ምንድን ነው ብለን ብንጠይቅ ክርስቲያኖች፣ እምነት ነው፣ እምነት ነው። ስለዚህም ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ብዙ ሰዎች በማይለ ስጋዊው ይከተሉት ነበረ ይነካኩም ነበረ። ከመነካካት አልፈው ይገፋፉ ነበር ይጋፉ ነበር እሱን ለማየት ከብዛታቸው የተነሳ ነገር ግን አንዲት ሴት የልብሱን ዘርፍ ብነካ እድናለው ብላ ወጥታ አምና ስለወጣች የልብሱን ዘርፍ ብትነካ ዐሥራ ሁለት ዓመት ይፈሳት የነበረ ደም ቆሟል። ኃይል ወጥቷል ከኔ፣ እና ማነው የነካኝ አለ። ሐዋርያት ተደንቀው እንዴት በዚህ ሁሉ ሕዝብ፣ ይህ ሁሉ መጋፋት እያለ አንተ ማነው የነካኝ ብለ እንዴት ትጠይቃለ? አሉት። ማለት የለም በእምነት የነካኝ ሰው አለ፣ አያቸው ዝም ብሎ መንካትና በእምነት መንካት ይለያያል። ይህ እንድናይ ነው መንፈሳዊ ተግባራትን መንፈሳዊ የሚያሰኛቸው እምነት ነው። በእምነት ስራን መስራት ማለት ስርዓት ስለተሰራ በዓል ስለተሰናዳ በዓሉን ብናከብረው ስርዓቱን ብናከናውነው በልቡናችን ግን ያለ እግዚአብሔርን ማመን ማየት በእምነት ማስተዋል ከሌለ ያ ጎድሎ ከተገኘ የኃይል ስራ ይሆናል ስራችን ማለት ይሄ ቀላል ነገር አይደለም። አሁን ይሄ የሰሞኑ ድካም ቀላል ነገር ነው? የሰሞኑ አገልግሎት የሰሞኑ መስዋዕት ለእግዚአብሔር የሚቀርብ ነገር ቀላል ነገር ነው? አይደለም። በሰው ሰውኛ አቅም ቀላል አይደለም። ስርዓታችንን እንዴት እንደምናደንቀው እንዴት እንደምናመሰግነው፣ አልፎ ከማያምኑ ሰዎች አልፎ በሃይማኖት ከሚመስሉ ነገር ግን ደግሞ እንዲህ ያለ ስርዓት ከሌላቸው ወገኖች ጋር አነጻጽረን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቸኛ ልዩ መገለጫ መታወቂያ በዚህ መልኩ እግዚአብሔርን ማን ያመሰግናል? እያል ተደንቀን እንገልጸዋል። ትክክል ነው፣ ትክክል ነው። የቀደሙ አባቶች እንዲህ ባለ እንደውም በልቡናቸው እግዚአብሔርን ከመፍራት ከልብ ንጽሕና የተነሳ ስርዓቱንም አግኝተው የሰሩት ከመንፈስ ቅዱስ ነው በእምነት ስለተገናኙ ጸጋው ፈሰሰላቸው ማለት። ስለዚህ በዚያ ጸጋ ስርዓቱን ሰሮልን እና ያን ጸጋ እንደ እነሱ ማምጣት ቢያቅተ ሌላ ስራ ባንሰራ የተሰራውን እየተገበርንና ያቅማችን እየተሳተፍን ከዚያ በረከት ለማገድ እኛ ደግሞ በልካችን ትንሽ እምነት ያስፈልገናል ማለት፣ ፈሪሃ እግዚአብሔር ያስፈልገናል። ተመልከቱ እና ይህቺ ሴት የልብሱን ዘርፍ ብትነካ ዳነች። ኃይል ወጥቷል፣ በእምነት የነካኝ ሰው አለ ብሎ እምነቷ እንዲገለጥ አድርጎ ስለተናገረ ያቺ ሴት አምና መጥታ እኔ ነኝ አለች። ልወቅስሽ አይደለም፣ እምነትሽ አድኖሻል፣ ይህም ያስመሰግናል ብሎ አመሰገናት። ብዙዎች ነክተውታል፣ በእምነት ግን አልነኩትም። አንዷ በእምነት ነክታው፣ ግን ተጠቅማለች ተመልከቱ እና ትክክለኛ ቦታ መሰካትና ኃይል መቀበል ማለት ነው። በትክክል ከእግዚአብሔር ይሄ እምነት ነው። ሁሉን ነገር ቃለ እግዚአብሔር ለምሳሌ እንሰማ እንችላለን። ዛሬ የትምህርት ቀን ይባላል፣ የጥያቄ ቀን ይባላል። ሺ ጊዜ ብንጠይቅ መልሶን ልናገኝ አንችልም። ሺህ ጊዜ ብንማር መልሶን ልናገኝ አንችልም። ምን ያስፈልገናል? እምነት ያስፈልገናል። ሐዋርያው ቅዱስ ጳውሎስ ዕብራዊ ምዕራፍ ሶስት ላይ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልተጠቀሙበትም ይላል ምንድን ነው ያላዋሃደው ከሰሚዎቹ ጋር እምነት መታጣቱ ነው እምነት ቢኖራቸው የሰሙት ቃል ምን ይሆን ነበር ማለት ነው ይዋሃድ ነበር አሁን እንደውም ጥያቄ ልንጠይቅ ነው እንግዲህ ሐዋርያት እንደጠየቁት ለሐዋርያት መልሶላቸዋል ደግሞ ፈሪሳውያንም ጠይቀውታል በመባይተ መኑ ትገብር ዘንተ፣ ይህን በምን ስልጣን ታደርጋለህ? ቤተ መቅደሱን ፈታህ ገበያውን በተንክ፣ የስልጣን ስራ ትሰራለህ። ስልጣን ያለው ሰው ነው ይህ ሊሰራ የሚችለው። አንተ ማነ? ስልጣን ምንድን ነው ብለው አይሁድ በአንድ ወገን፣ ከዚያ ከጀርባ ስብሰባ አላቸው ይመክራሉ፣ በምን እንያዘው እያሉ ማለት ነው። በሌላ ወገን ደግሞ እንደሚሰልል ሰው ቀስ አድርገው ሰው ልከው ደግሞ ጌታችንን ለዛ ግባት የሚሆን ነገር ደግሞ ይጠይቃሉ ይሰልላሉ ማለት ነው ተመልከቱ እና እነዚህ ሰላዮቹ ናቸው መጥተው የሚጠይቁት እንደ ሐዋርያት ለመማር ለመዳን ቢሆን ኖሮ በትክክል ይመለስላቸው ነበረ ግን በምን ኃይል በማን ሥልጣን ይህን ታደርጋለ ሲሉት መልስ ሰጣቸው በጣም በሚያስገርም ሁኔታ ማለት ነው ምን አለ የዮሐንስ ሥልጣን ከየት ነበረ አላቸው እዚያ የተሰበሰቡት የሚበልጡት ዮሐንስ ደቀ መዛሙርት ናቸው ወዳጆች ናቸው በህዝቡ ፊት ጠየቃቸው እና ምን አለ የዮሐንስ ሥልጣኑ ከየት ነው ከሰማይ ነው ከሰው ነው ምድራዊ ነው ሰማያዊ ነው ምን ይመስላችኋል አላቸው አላመኑበትም በዮሐንስ ህዝቡ ግን አምኗል እና ከሰማይ ነው ቢሉ እናንተ ለምን አላመናችሁበትም ከሰማይ የሆነውን ሁሉ ነው እንደምትቃወሙት ሊላቸው ነው ማለት ነው አያችሁት እና ከምድር ነው ካሉ ከህዝቡም ጋር ሊጣሉ ነው። ህዝቡም በድንጋይም ሳይወግራቸው አይቀርም። ጨነቃቸውና መልሱ ምናሉ አሉ ይላል፣ እኛ አናቅም አሉ። አይ እንግዲያውስ እኔ በምን ሥልጣን እንደማደርግ እኔም አልነግራችሁም አላቸው። መልስ አገኙ? አላገኙም? አላገኙ። መልስ እንዳያገኙ ያደረጋቸው ነገር ምንድን ነው? ሌሎችም ጠይቀው መልስ አግኝተዋል። እነሱን እንዳያገኙ ያደረጋቸው ነገር ምንድን ነው? አቀራረባቸው ነው። አቀራረባቸው ነው። ተመልከቱ። እና ይሄ ችግር ሁልጊዜ ያጋጥማል በሰው ሕይወት እና በጣም የሚደንቀው ሐዋርያው ቅዱስ ጳውሎስ ስለ ሴቶች ይናገራል እና ብዙ በትምህርት ስለ ቆዩ ሴቶች፣ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንዲህ ይላል ሁልጊዜ እየተማሩ እውነቱን ወደ ማወቅ ማይደርሱ ሴቶችን በየቤቱ እየዞሩ እየገቡ ተሽለኩልከው እኔ ሐሳውያን። ተመልከቱ፣ ኑፋቄ ያላቸው ክፉ ሰዎች እንዲህ ያሉትን ሴቶች ያታልሏቸዋል ይላል። እነዚያ ሁል ጊዜ ይማራሉ፣ ግን ለምንድን ነው እውነትን ማያውቁት? አያጭ ፈሪሳውያንን እንውሰድ ጌታችን ምን ይላል? በመስቀል ተሰቅሎ በትምህርት የተነሳ ነው። በዚህ ኃይለ ቃል ነው ምን ብሏቸዋል? የሚያደርጉትን አያውቁምና ይቅር በላቸው። ምንድነው አያውቁት? የኢየሱስ ክርስቶስን ክብሩን አያውቁም፣ አምላክ መሆኑን አያውቁም። ስሙን ያውቃሉ። እንደውም እኮ ለእነሱ ግን በነገራችን ላይ እናውቀዋለን ነው እኮ የሚሉት ጠንቅቀው እንደሚያውቁት ነው የሚያስቡት። ማቴዎስ 13 ላይ ተጽፏል እንዲህ። ይህን ሁሉ ጥበብና ታምራት ከወዴታ መጣሁ? የጸራቢ ዮሴፍ ልጅ አይደለም? እናውቋለን ይላሉ፣ በንቀት የዮሴፍን ከነ ሙያው ሙያውን ደግሞ አቃለው የጸራቢ የዮሴፍ ልጅ አሉ። እና እንደገና ደግሞ እናቱስ ማርያም ትባል የለምን ይላል እና ትርጓሚያችን ከስሟ በቀር አያቋትም ይላል። በጣም ይገርማል። ስሟን ነው እንጂ ሌላ የሚያውቁት ነገር የለም። እመቤታች የምትታወቅ አደለችም። ለእነሱ የምትነበብ መጽሐፍ አደለችም። ልትገባቸው አትችልም ማለት ነው። አያቸው እና በቃ ስሟን ብቻ በዚህ ነው አወቅናወቅን የሚሉት ማለት ነው። እና እናቱስ ማርያም ትባል የለምን አሉ ማለት ነው። ከዚያስ ይቀጥሉና ወንድሞቹስ እነ ይሁዳ እነ ዮሳ አደሉም፣ እህቶቹስ በእኛ ዘንድ ያሉ አደሉ ይላሉ። እናት አባቱን የምናውቀው ይሄ ይህን ሁሉ ጥበብ ታምራት ከየት አመጣ ይላል። እነሱም እንደሚያውቁት ይናገራሉ። እሱ ግን ምን ይላቸዋል? አታውቁኝም ይላቸዋል። አታውቁኝም፣ የሚያደርጉትን አያውቁም። ቅዱስ ጳውሎስ ይህን ሲያጠናክር ምን ይላል? ቢያውቁትስ ቢያውቁትማ ኖሮ የክብርን ጌታ ምን አያረጉም ነበረ? አይሰቅሉትም ነበር ይላል። አላወቁትም። ለምንድን ነው ያላወቁት? ጌታችን የማያስተምር ሁኖ ነው ወይ? የመማር ፍላጎት የላቸውም እንጂ። ኒቆዲሞስ ብቻውን መጥቶ ጌታችን ሳስተምር ውዬ ደክሜ፣ ከህዝብ ጋር የማትማር ለምንድን ነው አሁን በዚህ ሰዓት ሰው ቤት ይመጣል ሳይል፣ ለብቻው አስተምሮታል እኮ። ሊቅ እስኪሆን እስኪሞግት ድረስ እኮ አስተምሮታል። ጌታችን ማስተምሮ ነው አይደለም? ቢጠይቁት የማይመልሶ ነው አይደለም? እነሱም ደግሞ አልፎ አልፎ ለነገር ቢሆንም መጥተው የማይማሩ ሁነው አይደለም፣ ሳይሰሙ ቀርተው አይደለም። ከባድ ይሆናል አያችሁ፣ በጣም ከባድ ነው። እና ስለዚህ ትምህርት ሲወሰድ ገበያ እንደሄደ ሰው መሆን የለብንም። ገበያ የሚሄድ ሰው ለመሸመት ቀጤ ማለባ ልገዛለሁ ያለ ሰው ገበያ ይሄዶ ወርቃ አያዩ ራሱ የሚፈልገው ሊገዛ ሄደው የሚፈልገውን ነው የሚፈልገውን አንስቶ በአቅሙ ነው የሚመለሰው ማለት ነው። ቃለ እግዚአብሔር ስንማር እግዚአብሔር የሚያስተምረንን የምንሰማ ከሆነ ተምረን እንመጣለን ማለት ነው። እግዚአብሔር የሚያስተምረንን ራሳችን እንደገበያ ማለት ነው ራሳችን የምንፈልገውን ከሆነ የምንማረው የራሳችንን ይዘን እንሄዳለን፣ የሥጋ ይዘን እንሄዳለን ማለት ተመልከቱ። ስለዚህ በደንብ ማስተዋል ይፈልጋል። ቢያውቁትስ ኖረዋል የክብርን ጌታ ባልሰቀሉት ነበር። ስለዚህ የእውነት አምላክ እውነተኛ አምላክ የባህሪ አምላክን ነው የሰቀሉት። ታዲያ አንድ ነገር መፍራት ያስፈልጋል። ምንድን ነው መፍራት የሚያስፈልገው? ሳያውቁት ነው የሰቀሉት። ምን ይደረግ ጥሎባቸው ነው ሊባል ይችላል። አይጠየቁም በሰሩት ሥራ ኃላፊነት አይወስዱም። እንደ ውስ ይሄ አለማወቅ አለማወቅ ይባላል። እንደ እውነቱ ለመናገር ማለት ሰው በብዙ ምክንያት ሳይማር ያላወቀና እድሉ ተሰጥቶት ሳያውቅ የቀረ በጣም የተለያየ ነው። ላለማወቅ በር ዘግቶ ሳያውቅ የቀረ በጣም የተለያዩ ነገሮች ናቸው። ስለዚህም አይሁድ ፈሪሳውያን ሳያውቁ ያድርጉት እንጂ አንደኛ አጢአት ስለሆነ ለዚያም፣ ሳያውቁ አድርገዋል ይቅር በላቸው ብሎ ይቅርታ ካላገኙ በስተቀር ሳያውቁ ባደረጉትን ተጠያቂዎች ናቸው። የመጀመሪያው ነገር ሁለተኛ፣ በጣም በብዙ ምሳሌ ተጠያቂዎች እንደሆኑ ተነግሯቸዋል። በጣም በብዙ ምሳሌ በዚያ በተነሳንበት ምዕራፍ ደግሞ ማለት ነው፣ ታሪኩ ባለበት ማለቴ ነው። ርሱ የሉቃስ ወንጌል ነው፣ ታሪኩ የማቴዎስ ወንጌል ነው። ማቴዎስ ወንጌል ላይ ቀጣዩ የትምህርት እለት አደለም፣ ሲያስተምራቸው ያመጣው ምሳሌ ምንድን ነው? ሁለት ልጆች ያሉት አንድ ሰው ነበር። እና በወይን የአትክልት ስፍራ ሂደ፣ ስራ ሰርተ፣ ተመለስ ብሎ ልጁን አዘዘው እና ታላቅ ልጁ እሺ ሄዳለሁ ምን ችግር አለ አባቴ፣ አለና እሺ ካለ በኋላ ወጣ ብሎ ግን የአባቱን ትእዛዝ ሳይፈጽም ሳይሰራ በራሱ ጉዳዩ አለ ማለት ነው። አባት እንዳልሄደ አውቋል። ታናሽ ልጁን ደግሞ ሂድስቲ አለው እና አባቱን አባት ልጁን አዘዘው ማለት ነው። በወይን ስፍራ ስራ ስራ መልእክቴን ፈጽምልኝ አለው። እኔ እሱ እምቢ ስላለ ነው እኔን የምታዘኝ? ብሎ የልጅ አይነት የመሳሰለ የራሱ ምክንያት አቀረበ። አልሄድም አልሄድም ብሎ ተነጫነጨ። ከዚያ በኋላ ቆየና፣ ግን ከነከነው አባቱን እምቢ ማለቱ ማመፁ፣ መሄድ አለብኝ አለና ከአባቱ ጋር ደግሞ ሳይናገር ሄደና ስራ ሲሰራ ዋለ። ከሁለቱ ማን ነው የአባቱን ትእዛዝ የፈጸመው? እሺ ይሄዳለሁ ብሎ ሳይሄድ የቀረው ነው? አልሄድም ብሎ ኋላ የሄደው ነው? አላቸው። አልሄድም ካለ በኋላ በተግባር ሲመዘን የሄደው ሰው ነው የአባቱን ትእዛዝ የፈጸመው። ይሄ እኮ ምሳሌ ነው። እሺ ሄዳለው ብሎ ያልሄደው ልጅ የአይሁድ ምሳሌ ነው። ምክንያቱም መሥዋዕት ተቀብለዋል ቃል ኪዳኑን፣ አደለም በብሉይ ኪዳን መጻሕፍትን ሕግን ተቀብለዋል። አባቶች ለነሱ ናቸው፣ ነቢያት ለነሱ ናቸው፣ ነገሥታት ለነሱ ናቸው። ይህም ሁሉ ልክ አባታቸውን ሊታዘዙ የተሰናዱ ነው የሚመስሉት፣ አይደለም ነገረ ስራቸው። ኋላ ግን ልጁን አልተቀበሉም። እሺ ብለው እምቢ አሉ ማለት ነው፣ ሳይሄዱ ቀሩ ማለት። ያ እምቢ ብሎ የሄደው ግን አህዛብ ናቸው። አህዛብ በብሉይ ዘመን ጣዖት ሲያመልኩ ሲያምፁ፣ እግዚአብሔርን ሳያመልኩ የኖሩ ናቸው። ኋላ ግን ለክርስትና ግን ተከታይ ሆኑ ማለት ነው። በዚህ ምሳሌ ማንነታቸውን ገለጠ። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ትምህርቱን እያሳደገው ይመጣል። ታዲያ እንዲሁ ሳይታዘዙ መቅረት፣ ሳይሰሙ መቅረት ሳያስቀጣ ይቀራል ወይ? ሌላ ምሳሌ ያመጣል። ሌላ ምሳሌ ምንድን ነው? አንድ አባት ለልጁ ሰርግ አደረገ ይላል። ማለት ሰርግ አደረገና ከዚያ በኋላ ይቅርታ፣ ሰርግ ሳይሆን በእርሻ አለው በእርሻው ያሰማራቸው ደግሞ ገበሬዎች አሉት ሠራተኞች። ያሌላ ምሳሌ ነው የሰርጉ ምሳሌ እና ከዚያ በኋላ ሰዓቱ ሲደርስ የአዝመራ የመከር ወቅት ማለት ነው። እርሻውን ፍሬውን እንዲያገቡለት መልእክተኞችን ላከ። ማለት መልእክተኞችን ሲልክ እነዛን መልእክተኞች የሚገባውን ሰጥተው እንደመመለስ አንሰጥም ብለው እንደውም ያዟቸው ደበደቧቸው ብዙ መከራ አጸኑበት ሁለተኛ ቁጥራቸውን ጨምር አድርጎ መልእክተኞች ሲልክ እነዛንም ደበደቧቸው ወገሯቸው የገደሉትም አለ ይላል ከዚያ በኋላ ሶስተኛ ልጄን ያፍሩታል ልጄን ራሱን ልላከው አለና ልጁን ላከ ልጁን ሲልክ እንደውም ወራሹ ይህ አደል እንዴ በቃ መላልሶም አይጨቀጭቀንም ከዚህ በኋላ ልጁን ከገደል ርስቱም የኛ ይሆናል አሉና፣ ይላል ልጁን ገደሉት ይላል። ከዚያ የወይኑ አትክልት ባለቤት መጨረሻ ምን ያደርጋቸዋል ነዚህን ሰዎች ይላል? ራሳቸው ናቸው የሚመልሱት። ምሳሌው አልገባቸውም። ይገርማችሁ ራሳቸው ሲመልሱ በክፉ ያጠፋቸዋል፣ እንዳይሆኑ ያደርጋቸዋል። ከዚያ ምሳሌውን በጆሯቸው እንዲፈጸመ አይሁድ ምን ሆኑ መጨረሻ ቢማሩ አልተመለሱም። ንስሐ አልገቡም። ይቅርታ ቢጠየቅላቸው ተመልከቱ ሊመለሱ አልቻሉም። በሰባ ዘመን ምን ሆኑ? ከተማቸው ምን ሆነች? መቅደሳቸው ምን ሆነ? እነሱም ምን ሆኑ? ደሙ በእኛና በልጆቻችን ላይ ይሁን ብለው ጨክነው ስለሄዱ ተቀጡ። ሳያውቁ ሰርተውታል ተብለው ታልፈዋል ወይ? ለፍርድስ ሲመጣ የወጉት ሁሉ ያዩታል ተብሎ አልተነገረም ወይ ማለት ነው። ይህን ሁሉ መገንዘብ ያስፈልጋል። ስለዚህ እውነት ለመናገር ይሄ ታሪክ በጣም ብዙ ነገር ሊያስተምረን የሚችል ነው። ስለዚህ እንዲህ እየደከምን ያለ ዋጋ እንዳንቀር ፈሪያ እግዚአብሔር ያስፈልጋል። እምነት ያስፈልጋል፣ የልቡና እምነት እና በእውነት ደግሞ ራስን መፈተሽ ከእግዚአብሔር ጋር እሱን አስፈልጬ ቅድሚያ ሰጥቼ ነው ወይ እሱ ይህን እያሰብኩ ይህን እያየው ነው ወይ ይህን የማደርገው እና ስላስለመድኩት በየአመቱ እንዳይቀርብኝ ነው ማደርገው ወይስ ሰው ስላደረገው ነው የማደርገው አንድ ጊዜ ቤተ ክርስቲያን ውስጥ ያለው ሰው ስለሆን እንደው በዚህ ጊዜ ምነው ጠፋ ምነው ጠፋሽ እንዳንባል ነው የምናደርገው ወይም ደግሞ ለራሳችን ደግሞ የለመደ ነገር ሲቀር ቅርቅር ያሰኛል አይደል በዚያ መንፈስ ነው ማደርገው። በልማድ ነው ክርስቲያናዊ ስራን የምሰራው ወይስ በማስተዋል ነው፣ በእውቀት ነው ማለት ያስፈልጋል ማለት ነው። እና ስለዚህ እንደዚህ ያለ ማስተዋል ኖሮን ካልሆነ በስተቀር ደክመንም ድካማችን ከንቱ እንዳይሆንብን፣ ስለዚህ አሁን መፈለግ ያለብን እሱን ከሆነ እንደዚህ ከደከምን በኋላ በንስሐ ራስን አድሶ ለስጋ ወደሙ ለቁርባን ራስን አዘጋጅቶ ከልብ ማለት ነው ተመልሶ መገኘት ያስፈልጋል የሚለውን ለማሳሰብ ለማስታወስም ጭምር ነው። ይቆየን። የሰማነውን በልቦናችን ጽላሽ ጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን፣ አሜን።